ሰላም ጤና ስትልኝ፣ ውድ ተመልካቾቻችን፣ የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ከሳሁን ይልማ ነኝ። ቀደም ሲል የተከታተላችሁት ቪዲዮ አይአርኤስን ጉዳይ ይመለከታል። አሜሪካን ሀገር የሚኖር ማንኛውም ስደተኛ ኢንተርናል ሬቨኑ ሰርቪስን በደንብ ያውቀዋል። ግብር የሚከፍል ሰው ሁሉ ይህንን መስሪያ ቤት በደንብ ይረዳዋል ብዬ አስባለሁ። አይአርኤስ የአሜሪካንን ግብር ጉዳይ የሚቆጣጠር ታክስ ሪተርን ስታገኙ ገንዘቡን የሚከፍላችሁ ግብር ከፍላችኋል አልከፈላችሁም ብሎ የሚከታተላችሁ እዚህን ትልቅ ግዙፍ መስሪያ ቤት የግብር ጉዳይ በተመለከተ የሚረዱ እስካመሮች ሰዎችን በቀላሉ እንዲደነግጡ አድርገው ገንዘብ ለመውሰድ የሚጥሩት የግብር ጉዳይ የአይአርኤስ ጉዳይ ሁሉም በጥንቃቄ የሚራመድበት ጉዳይ ስለሆነ ነው። ይህ መስሪያ ቤት የፌዴራል ሕግ መሰረት በፍጹም የግለሰቦችን መረጃ ለማንኛውም አካል ፕራይቬሲ ምስጢር ስለሆነ አያጋራም ነበር። አሁን ግን የትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ለማገዝ በሚል ባደረገው ጥያቄ አይአርኤስ ከትራምፕ አስተዳደር ጋር እንደሚተባበርና የእያንዳንዳችንን መረጃ ለመንግስት አሳልፎ ለመስጠት መስሪያ ቤቱ ተስማምቷል። ይህ ምን ማለት ነው የሚለውን እንመለከታለን። ካሳሁን ይልማ ነኝ። ስልክ ቁጥር 512 677 4634 ነው። በዚህ ስልክ ቁጥር መልእክታችሁንና በጽሁፍም ሆነ በድምፅ ላኩ። ትንሽ የደወላችሁበትን ምክንያት ብታብራሩ መልሼ እደውላለሁ። አለበለዚያ ግን ብዙ ስልኮች ስለሚደወሉ መመለስ እየከበደኝ መጥቷል። ከሰዎች ጋር ስናወራ ደግሞ ትንሽ ረዘም እያለ ስለሚመጣ ጊዜም የሌላ ስራዬም ተጽዕኖ ይፈጥራል። ምክንያቱም ዋናው ስራዬ ለእናንተ መረጃ መስጠት ነውና፣ ይህ የአያርኤስ ጉዳይ የሚመለከታችሁ አብራችሁን እንድትቆዩ ጋብዛለሁ። አይመለከተንም የምትሉ ሰዎች ደግሞ ይህንን ዝግጅት እንድትከታተሉ አትገደዱ። ምክንያቱም የምንሰራቸው ፕሮግራሞች ይሄ ለእኛ ምን ያገባናል የምትሉ አሉ። ሚዲያ ነው፣ ሚዲያ መረጃ ይሰጣል። ኢትዮጵያ ሆነን ስለ ኢራቅና ኢራን ስለ ፍልስጤምና እስራኤል ወይም ስለ አሜሪካ በጀትና ሴሌብሪቲስ የምንሰማው በቀጥታ ስለሚመለከተን ሳይሆን በተዘዋዋሪ የሚመለከተን ሰዎች ይኖራል በሚል ነውና ስለዚህ አብራችሁን ትቆይ ዘንድ በትትና ጠይቃለሁ። ካሳሁን ይልማ ነኝ። የሚከተለውን ማስታወቂያ ተከታትለን እንመለሳለን። የ78000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል እንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 ምኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማቸው ደንበኞች አሁን ይደውሉ። ዴምሲ ሪል ስቴት ተመልካቾቻችን ተመልሰናል። የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ከሳሁን ይልማነኝ። የአይርስ ጉዳይ ብዙዎቻችንን ይመለከታል። የአይርስ ጉዳይ ግብር ከፋዮችን መረጃን መንግስት ለማግኘት ለምን ፈለገ? የትራምፕ አስተዳደር ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይህንን መረጃ ለማግኘት ለምን ፈለገ? በአገሪቷ ህግ መሰረት ይህንን መረጃ መስጠት አይቻልም። ታስታውሱ እንደሆነ ኤሎን መስክ አይርስን የሶሻል ሴኩሪቲ አክሰስ ለማግኘት ጥሩ ዶዥ ማለት ነው፣ ባደረገው ሙከራ ከፍተኛ ተቃውሞ ተቀስቅሶ ነበር። ምክንያቱም ይህ የግለሰቦችን መረጃ ለምን ዶዥ፣ አንድ በትራምፕ አስተዳደር የተመሰረተ ቡድን፣ ለማግኘት ይፈልጋል የሚለው ብዙ አጠያቂና አከራካሪ ነበር። ፍርድ ቤትም እስከ ማቆም ደርሶ ነበር። አሁን ግን አይአርኤስ እያንዳንዱ ሰው ዶክመንት ለመስጠት የኢሊጋል ህገወጥ ስደተኞችን በሚል የዛን ይሁንታ ከአያሬስ አግኝቷል። ስለዚህ በአሜሪካ ውስጥ ከሰባት ሚሊዮን አስር ሚሊዮን በላይ የሚል ዳታ አለ። ህገወጥ ስደተኛ አለ እዚህ አሜሪካን ሀገር ጉዳያቸው ሪጀክት ተደርጎ ኬዛቸው የሚኖሩ ሰዎች አሉ። እነሱን ይመለከታል እና አሁን በድጋሚ ላሳያችሁ አሁን ቀደም ሲል የተመለከትነውን ዜና

ሚኖሩ እንደዚህ ሆኖ የሚኖሩ ሰዎች ታክስ ግብር ይከፍላሉ። እንደውም በጣም ብዙ ቢሊዮን ዳለር ነው፣ ከአንዶክመንትድ ዶክመንት ከሌላቸው ሰዎች የሚሰበሰብ ገንዘብ ወይም ግብር። ለምን ስታተሳቸውን ወደፊት ይረዳናል በሚል ሊጋሊ እየሰሩ ኢምፕሎይመንት አውቶራይዜሽን ይሰጣቸዋል። ለጊዜው ግን ከዛ በኋላ ኬዛቸው ሪጀክት ከተደረገ ኤክስፓየር ያደርጋል። ግን በካሽን በምንም ይስሯት ገንዘቡን ግብር ይከፍላሉ። አሁን ይሄ ነው ችግር የመጣው። አይአርኤስ ጋር ተገብቶ የሁሉ መረጃ ከተገኘ መንግስት ወይም የትራምፕ አስተዳደር በቀላሉ አንዶክመንትድ የተባሉ ሰዎች አሁን እነዚህ የቆዩት ልጅ አላቸው። ባለፈው ካስታወሳችሁ አርባ ዓመት የቆዩ ኮሎምቢያ ባልና ሚስት ተይዘው፣ እነሱ በየአመቱ ኢምፕሎይመንት አውቶራይዜሽን ያሳድሱ ነበር። ኬዛቸውን አፒል አድርገው ጠበቃ አስታስቷቸዋል ምናምን፣ ግን አንዳንድ አመት እየተራዘመ ይኖሩ ነበር። ልጅ ሶስት አላቸው። አሜሪካ እዚህ ሀገር የኖሩ ልጆች ተይዘው ነው ወደ ቦጎታ ወይም ኮሎምቢያ የተወሰዱት እና በቀላሉ ታክስ ሲሰራ ግብር ሲሰራ አድራሻቸው ክሊርሊ እዛ ላይ ይገኛል። እነዚህ ሰዎች የት እንደሚኖሩ የት እንዳሉ ዲቴል መረጃ አሁን ይሄን ነው የሚፈለፍለው መንግስት። ስለዚህ በቀጣዩ አራት ዓመታት ውስጥ ይሄ ኢሊጋል የተባለውን አሁን ቦርደሩ ናይንቲ ፎር ፐርሰንት ሰኪዩር ተደርጓል ተብሏል። ማንም እንደው ወፍ እንዳያልፍ አድርገናል እያሉ ነው አሁን ደግሞ ኢሊጋል የተባለውን በዚህ መልኩ ሰሞኑን ከሦስት መቶ በላይ ተማሪዎች ኤፏን ቪዛ ተነጥቆ ተሰርዞ ከአሜሪካ እንዲወጡ የተደረገ ነው። በዚህ መሃል በዲፖርቴሽኑ መሃል ራሱ ክሪሚናል ያልሆነ ሰው ኤል ሳልቫዶር፣ እዛ በጣም አስፈሪ እስር ቤት ውስጥ ራሱን ያገኘ ሰዋል። የሪፐብሊካኖችንም አስደንግጧል። ታቱ ምናምን ስላለው ነው፣ ንቅሳት ስላለው። ያ ንቅሳት ደግሞ ብዙ ንቅሳቶች እነዚህ ትሬንድ ራጓ ወይም ኤምኤስ 13 የሚባለው የኤልዛልቫዶሩ ወይም ባሪዮ 18 የሚባለው የኤቲንዝ ስትሪት እንደማለት ነው። ሜክሲኮ የተመሰረተ የማፊያ ቡድን ነው። ያ ቡድንን ኤልዛልቫዶሮች አስቀጥለውታል። እዛ አባልም የሚሆኑ አላቸው። ብቻ ታቱ፣ ይሄ ሰውዬ ንቅሳቱ ታይቶ ነው የተያዘው ግን አይደለም ክሪሚናል አይደለም ግን ተወስዷል። እንዴት እንደሚወጣ መዳን አለሚወቀው እዛ እስር ቤት የገባ ሰው ከባድ ወንጀለኞች መሀል ነው የሚጣለው። ምን ሊሆን እንደሚችል ታስቡታላችሁ። እንግዲህ አሁን አንዶክመንትድ የሆኑ ሰዎች ደግሞ በዚህ መልኩ ክራክዳውን ሲደረግ በርካታ ስደተኛ ከአሜሪካ ማባረር ይቻላል ማለት ነው በመጪዎቹ አራት ዓመታት። ለዚህ ነው በቀደም የሰራውት የአሜሪካ ኤምባሲ እርቪንግ መሲንጋ አምባሳደሩ የሰጡትን መልእክት ለእናንተ ያቀረብኩት፣ ቢቻላችሁ ወዳጆቻችሁን በህገወጥ መንገድ ካሉ ወደ ሀገራችሁ ቶሎ ተመለሱ በሏቸው ምከሯቸው የሚል ያስቀመጡት መሲንጋ የትራምፕ ደጋፊ አይደሉም። የትራምፕ መንግስት ግን የሚለውን ይፈጽማሉ። ዴሞክራት ሆነ ማንም በአሁኑ አስተዳደር ያለውን ይፈጽማል። አይአርኤስ ተስማምቷል ግን

አሁን የተወሰደው እርምጃ ምንን ከምን ጋር ይጣረሳል? ከዚህ በፊት መንግስት ግብር ክፈሉ ወረቀትን ባይኖራችሁ ያ ጠቃሚ ነው እያለ ሲያበረታታ ነበር። አሁን ያ የመንግስትን ውትወታ ሰምቶ ግብር የሚከፍል ሰውዬ ህገወጥ ወይም መኖሪያ ፍቃድ ባይኖረውም ሰርቶ ግብር እየከፈለ ነው። አሁን በከፈለው ግብር መረጃ መሰረት ሊታደን ነው። ይህ ነው የሚጋጨው፣ እርስ በእርስ የሚጋጨው ነው። አንድ ዶኪመንትድ ነው ግብር ይከፍላል። እንደውም ለሶሻል ሴኪሪቲ ለሜዲኬድ ምን ያህል ሰብሲዳይዝ እንደሚያደርግ ከአንድ ዶኪመንትድ ኢሚግራንት የሚሰበሰበው ገንዘብ ሆኖም ግን አሁን አይሬስ ባለፈው ሰራተኛ በርካታ ከተቀነሰበት መስሪያ ቤቶች እና የለመስክ ዶዥ ብዙ ክራክዳውን ካረጋቸው ከዲፓርትመንት ኦፍ ኤጁኬሽን፣ ከዩኤስአይዲ እነዚህ ውስጥ አንዱ አይሬስ ነው። ብዙ ሰራተኛ ነው የተቀነሰው። ይህ መስሪያ ቤት መረጃ ሲሰጥ ምን አለዛ የህገወጥ ስደተኛ የተባለው ሰውዬ አሰሪ አለ፣ አድራሻ አለ። የሰውየው ሙሉ ኢንፎርሜሽን እዛ ላይ አለ። አሁን አይሲኢ በቦርደር ሲያቋርጡ መዝግቦ ያስቀመጣቸውን ከማደን ባለፈ ከሰባት ሚሊዮን በላይ ሰው ከዛ ውስጥ ምን ያህል መያዝ በቀላሉ ይችላሉ። አሁን እንደውም ሰው እየያዙ ፋሲሊቲውን ኬት ያገኙታሉ? ማሰሪያውን። አሜሪካን ሀገር እንደሚታወቀው በርካታ እስር ቤቶች በግለሰብ የሚንቀሳቀሱ ናቸው። መንግስት በጀት ገንዘብ የሚያገኙ ናቸው። ስለዚህ እነዚህ እስር ቤትን እንደ ቢዝነስ የያዙ ሰዎች በዚህ አጋጣሚ ይጠቀማሉ ማለት ነው ምክንያቱም ቀላል አለ ፋሲሊቲው የኤልዛልቫዶሩ እስር ቤት እኮ በአመት 20 ሺ ዶላር ነው ለአንድ እስረኛ ስምምነቱ ከአሜሪካ ጋር ዲፖርት የሚደረጉ እስረኞችን እዛ አጉሮ ለማስቀመጥ እዚህም ደግሞ እስር ቤቶች የግል ቢዝነስ ስለሆኑ ያን ያገኛሉ። አለበለዚያ ወታደራዊ ካምፕ ወይም ማጎሪያ ሊደረግ ነው ወይ? ከናዚዝም ጋር ኮንሰንትሬሽን ካምፕ አይሁዶችን እንደያዙት እንደዛ ጋር እየተነጻጸረ ነው አሁን። አውዱን ወይም አመለካከቱን ከዚህም ከዛም ማመጣላችሁ እናንተ የራሳችሁን የምትፈልጉትን እንድትወስዱ ነው። የራሴ የሆነ አመለካከት አለኝ። በዚህ በኩል የሚታየውን በዚህ በኩል የሚታየውን ህገ ወጥ ስደተኛ ነው፣ አሜሪካ ውስጥ እየኖረ ነው። በፍጹም እዚህ መኖር የለባቸውም። የትራምፕ አስተዳደር የተመረጠበት ዋና ስብከት ነበረ፣ ዋና መቀስቀሻ ነበረ። እየተተገበረ ነው። ቀላል እርምጃ አልተወሰደም። እስቲ እኔ እንኳን የዘገብኳቸውን በየቀኑ እኮ አራት አምስት ስቶሪ ወደ እናንተ ይዤ መምጣት ይችላሉ። ከዚህ ውስጥ ጥቂት ጥቂቱን ነው ወደ እናንተ እንደው ምናልባት ይጠቅማል እያልኩ ግን ሁሉም ይጠቅማል እንድትሰቡ እንድትፈሩ ምናምን አደለ፣ አንዶክመንትድ የሆነ ማለት ነው። ስለዚህ የኃላፊዋ መልቀቅ ምንን ያሳያል?

ሚለኒ ክራውስ ዋና የአይ አር ኤስ ኃላፊ ናት። ሥራዋን ለቀቀች። ከዶጅ ጋር ስትተባበር፣ ከኤለን መስክ ጋር ስትተባበር ሰራተኛ ቅነሳው ላይ ይህን ሁሉ ስታደርግ የነበረች ኃላፊ፣ ጫናው በዛባት። ፕራይቨሲ ዳታ ልትሰጥ ሆነ፣ የታክስ የግብር ከፋዮችን ሚስጥር ለኢሚግሬሽን ኦፊሻልስ። ይህ በፌዴራል ሎው፣ በአገሪቷ ማዕከላዊ መንግስት፣ በዋና ህግ የተከለከለ ነው ግን ይህን ለማድረግ ኤጀንሲው የመንግስት ኤጀንሲ ነው፣ አይአርኤስ ፈቃደኛውን። ስለዚህ ኢሚግሬሽን ኦፊሻልስ በቀላሉ የሰውየውን አድራሻ፣ የሚሰራበትን ሁሉ መረጃ ያገኛሉ። አንድ ዶክመንትድ ነህ እየያዙ ማባረር ነው የሚሆነው ማለት ነው። ስለዚህ ይሄ ጉዳይ አንድ ዶክመንትድ የሆናችሁ ሰዎች አንዳንድ ዝም ብሎ ተይዞ ሲኬድ ይሄ ሴቭ ያደረጋችሁት ገንዘብ ያስቀመጣችሁት ነገር መልሶ ማግኘት ሊከብድ ይችላል። ስለዚህ ዝግጅት ብታደርጉ መረጃው ይሄ ስለሆነ ማታመልጡትበት መንገድ ተፈጥሮ ተይዛችሁ በድንገት ማቄን ጨርቄን ሳትሉ ከመባረር ምንድን ነው አማራጭ የሚለውን እሱን ከኢሚግሬሽን የስደተኛ ጠበቃ ጋር ተማከሩ። መፍትሄ አማራጭ ካለው ሪጀክት ተብላችሁ አሜሪካን ያላችሁ ለአመታት የኖራችሁ አሁን ሁኔታው እዚህ ደርሷል። ሰዎችን መያዝ ነው የከበዳቸው። አሁን ሳንክቹዋሪ ሲቲ፣ መደበቂያ ሲቲ የተባሉት ራሱ የወንጀለኛ መፈልፈያ ነበሩ ነበር ፕሬዚዳንት ትራምፕ ሲሉ የነበረው። ስለዚህ እዛ ገብተው መያዝ ችለዋል። ከተማው መረጃ ባይሰጣቸውም፣ ለምሳሌ እምቢ ያሉ ከተሞች አሉ። ትልልቅ ከተሞች ቦስተን፣ ኒውዮርክ፣ ቺካጎ እንደዚህ ያሉ ከተሞች አሁን የነሱን ስጡን አትስጡን አያስፈልግም የግብር ከፋዩ እያንዳንዱ መረጃ ስላለ ቤት ለቤት የሚፈልጉት ጋር ለመያዝ እና ለማደን ይመቻቸዋል። በየቀኑ ደግሞ ስገ- ስደተኛ የሰሯቸው ወንጀላውን፣ አንድ ኳስ ተጫዋች፣ ኳስ ተጫዋቾችን የሚያሰለጥን ሰው የአስራ ሶስት ዓመት ልጅ መግደሉ ታውቋል። ፎክስ ኒውስ ወይም ሪፐብሊካን ደጋፊዎች ብታዩ ያንን ነው ተቃራኒው ደግሞ የዴሞክራት ደጋፊ የሚባሉ ሊበራል የሚባሉ ሜይንስትሪም ሚዲያ ደግሞ እነሱ ደግሞ ትክክለኛ ወንጀለኞችን እንኳን ለመዘገብ ፈቃደኛ አይደሉም። በብዛት የሚሄዱት ወደ ምንድነው ትራምፕ ህግ ጣሱ፣ ሰብአዊ መብት ተጣሰ የሚል ነው እንጂ እነሱም ደግሞ ያንን ይደብቃሉ። በትራምፕ ደጋፊ ሚዲያዎች በኩል ደግሞ ስደተኛው ወይም ህገ ወጥ ስደተኛው የተፈጸሟቸውን ወንጀሎች በየቀኑ ያሳያሉ። አስገድደው የደፈሩ ብዙ ወንጀል የሰሩ ሰዎችን እያወጡ ያሳያሉ። ያ ምንድን ነው የምናደርገው ነገር እርምጃችን ትክክለኛ ነው፣ አሜሪካንን ለማዳን ነው የሚል ነው እና የስደተኛው ነገር ብቻ ሳይሆን የታሪፉ ጉዳይ አለ። የታሪፉን ጉዳይ በቀጣዩ ዝግጅቴ እመጣለሁ። ከቻይና ጋር አሜሪካና ቻይና ተፋጠዋል። አንዱ ታሪፍ ቀረጥ ይጨምራል፣ ሌላኛው ባጸፈው ይጀምራል። ለሁለቱ ግብግብ ማንን ነው የሚጎዳው? እሱ የታሪፍ ጉዳይ ይሄ ትልቅ ስደተኛው አለ። ሌላም ነገር የትራምፕ መንግስት፣ ትራምፕ የመጨረሻ ጊዜያቸው ነው። ከዚህ በኋላ ድጋሚ ፕሬዚዳንት አይሆኑ። ስለዚህ ሌጋሲያቸውን ትተው የሚፈልጉትን ፈጽመው ማለፍ ነው የሚፈልጉት። እና ስደተኛው ሁልጊዜ መረጃውን መሰብሰብ እና ማድረግ ያለበትን ማድረግ አለበት ብዬ አምናለሁ። እስካሁን ዝግጅቱን ያቀረብኩላችሁ ከሳሁን ነኝ። በታሪፍ ጉዳይ ደግሞ ተመልሻ ይመጣለው። መርዳት የምትፈልጉ 64326217 ካሻፕና ዜል ለሁ ብትረዱ ሚዲያው ያድጋል ብያምናለሁ። ምክንያቱም ሰፖርት ያስፈልጋል። የዩቱብ ሞኔታይዜሽን ምናልባት መቶ ሰባ በላይ ስብስክሪፕሽን ሲኖረው ራሱን ይዞ ወጪዎቹን ሸፍኖ እንዲያውን ተውቦ የምታዩት ሶፍትዌር ምናምን የሚሰጠው እናንተ ጋር ጥሩ ሆኖ እንዲቀርብ የሚያደርገው ነገር ሁሉ በክፍያ ነው እና ሚዲያውን እንድትረዱ በትህትና ጠይቃለው። በድጋሚ ደህና ሁኑልኝ።